አሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ። ውዴት ተከበራችሁ እዙ እዙ ኤንድ ኖሬ የዩቲዩብ ተከታታዮች እንዴት ናችሁ? ፋሚሊ ደህና ናችሁ ወይን? አልሐምዱሊላሂ ደህና ነኝ። እንዴት እንዴት እንዴት ከረማችሁ? እንዴት እንዴት ናችሁ? እንዴት ይዟችሁ አለው? ረመዳን እንዴት ነበር? ያው እንግዲህ እያለቀ ነው። ኦልሞስት ስድስት ሰባት ቀን ምናምን ቀረው ወይ ሰባት ቀን ወይ ስድስት ቀን ማለት ነውና ዳሮች አላህ እንግዲህ ለኸይር ከተጠቀሙት ባሮች ያድርገን። ሌላ ትልቅ ልቀድር ከሚወፍቃቸው ባሮች አላህ ያድርገን ማለት ነው እና እንዴት ናችሁ? እንዴት ነበረ ረመዳን? ያው በመዳም ኩሽና በተለየ መዳም ቤት ያለ ነው ማለት ነው። አቤት ዲካም እንደወገባችሁ የመሬት ርፍ ሲል ምን ይሰማችኋል? እስኪ በኮሜንት እቃው ምናምን ጭርስርስ አድርጋችሁ ከዛም በኋላ ሶሁር ምናምን ተሰርቶ አበታ በልቶ አብቅቶ ልክ ፈጅርን ስግድ አድርገን ማለት ነው ወይ ገባችሁ? ለመሬት ሲነካ ምን ይሰማችኋል? ወላሂ ማለት ነው እኔ መወሰፍ ራሱ አልችልም። እና እስኪ በኮሜንት የተሰማችሁን ስሜት እስቲ በኮሜንት ንገሩኝ፣ ማለት ነው ውዶቼ። ያው ዛሬ እንግዲህ መትቻል አቅም በእንደዚህ በቪዲዮ ምናምን ሰንበት በትታልኩኝ፣ ዛሬ የመጣሁት ምንድን ልነግራችሁ ነው እንግዲህ፣ የሆነ ደስታ አይደለም ደስታ እንዳጠብቁ ማለት ነው። ደብሮኛል፣ አዝኛለሁ። ያው እንግዲህ ምንድን መሰላችሁ ነው ወደ ነጦ ስገባ ወላህ እያላሰብኩት የሆነ አንድ ነገር ለፍታችሁ ቁም ነገር ላይ ደርሶ፣ ከዛም በኋላ የሆነ የለፋችሁት ቁም ነገር ላይ ደርሶ ስታገኙበት ወይ ስትጠቀሙበት ነው ደስ የሚላችሁ። አይደለም ያ ነገር ካልሆነ ደግሞ የሆነ ይደብራል። ስለሚደብር ለዛም ነው እና ያው ጊዜ መስዋዕት ይኮናል። ጊዜ ከመስዋዕት ከመሆኑ ወደ ደግሞ ብዙ ነገሮችን ያጣንበት ነው ማለት ነው። ዋናው ነገር ጊዜ ጋር ፎከስ እናደርጋለን እና ዩቱቤ ዩቱቤ ጋ ያው ዩቱቤ እንደው ሳወራው የሚደብረኛል፣ ግን ዩቱብ ሊዘጋ ነው ማለት ነው፣ ሞኔታይዜሽኑ ሊነሳ ነው። ወላ በጣም በጣም የሚደብረው በነገራችን ላይ። ምክር አንዳንዴ መስማት ግዴታችን ነው። ምክር ያለ መስማታችን ነው ማለት ነው። ይሄ ነገር ምክር ሲመክሩኝ ይሆነ ዩቱብ ላይ አቡጊዳ ዩቱብ ካወቃችሁት፣ አሁን እሱ በፊት ብዙ ያስተምር ነበረ ሞኔታይዜሽን የሚነሳው በእንደዚህ ነው እያለ ማለት ነው። ግን ሌሎች እያዩበት ነው። አቦ ምን ችግር አለው ምናምን ነገር እላለሁኝ እኔ ማለት ነው። ግን ሳይታት ነው ደግሞ ድምፅ በመሀል ድምጽ እየቆራረጥን በራሳችን ድምጽ ብነ አስገባስ ምናምን ነገር ይባላል አደለ ውሸት ነው። ያስገብቸ ነበረ በየንትኑ በነዚህ በኮሜዳዎች ነበረ እኔ ሲጀመር ሞኔታይዜሽን የተሰጠኝ ማለት ነው። እና በእነሱ መካከልም ደግሞ እንዳለ ድምጽ አለ። እሱ ብቻ እንደሱ አይደለም። ከዛን ተዘጋ ማለት አሁን ላይ ዘጋ ነው ማለት ነው። ዛሬ ሰው ሀያ ሶስት ነው በሀያ ስምንት ተቀጥረውኛል። የግባኝ መጠየቅ እችል ነበር፣ ግን የግባኝ ማለት አልችልም፤ ምክንያቱም የሰው ቪዲዮ ስለሆነ ማስረጃ የለን ማለኝ ማለት ነው። አቡጊዳ እና አንዳንዴ ያው እሱን ምክር አለመስማቴ ነው። ብዙ አጋጣሚ ቅርታ ያው አንዳንዴ ምክር መስማት ግዴታ ነበረብን እላችኋለሁኝ። እና ስለ ዩቱብ እንግዲህ ጣላ ይቀብላችሁ፣ ተማሩ፣ እንማር አሁን ላይ ፎከስ ይበቃ። ሌላ ነገር እንደዚህ ምናምን ማዝናኛ ነገር ምናምን ነገር ማየት ትቻለሁኝ። ፎከስ ይበቃ። ዩቱብ ላይ ምን ቢደረግ ምን የሚለው ጥያቄ ጠይቃለሁ። ያንን መልስ ደግሞ አገኛለሁ ማለት ነው እና አብዛኞቻችን በጣም ትልቅ ስታት እንሰራለን፣ የሰው ቪዲዮ በመለጠፍ ምናምን። አሁን ላይ እኔ ልክ እንደዚህ ሞኔታይዜሽን ምናምን ሲሰጣኝ በሰው ቪዲዮ ማለት ነው በጣም ነው የተደሰትኩት። በጣም የሆነ ያለ አደለ። ምን ልበላችሁ፣ በምን ልገጽላችሁ፣ ምንም መወሰፈ በማይቻልባት በማይቻልበት መንገድ ነበር የደስታ ሁኔታ ማለት ነው። ግን ምንም ማድረግ አይቻልም፣ ምንም መደረግ አይቻልም። በሚያሳዝን በሚያስጠላ ሁኔታ እንደዚህ አድርጎ አሰናበተኝ፣ ሊያሰናብተኝ ነው ማለት ነው። እንግዲህ ያው ምክንያቱም እናንተም ደግሞ የሰው ሄዶ ከመለጠፍ ተቋጣቦ ቢያንስ ምንም ይሁን ምንም በተለይ ሞኔታይዜሽን ይወት ተሰጣችሁ ማለት ነው። ምንም ይሁን ምንም ቢያንስ የሆነ በራሳችሁ በራሳችሁ ለመስራት ሞክሩ። እንደዚህ ቮይስ ምናምን እያደረጋችሁ ሪካርድ እያደረጋችሁ ምናምን ከዛን የሆነ ትንሽ ነገር ቅርጽ እያደረጋችሁ እያቀነባበራችሁ በራሳችሁ ማለት ነው፣ እንደዛ ማድረግ ይሻላል። ደግሞ የሚገርማችሁ ነገር ማለት ነው ወላሂ ምንም እንደማያገለግል ያወቅቱ ምን መሰላችሁ አቡጊዳ ገብቶ ዩቱቤ ላይ ሲያዩው ማለት ነው እንዳለ ማነው ሰላሳ ሶስት ሺ ምናምን ሁለት መቶ ምናምን ሺ እይታ ቪዩ ያለው ማለት ነው፣ ግን ምንም ብር የሚባል አይቆጥርም በጭራሽ አይቆጥርም። እየቆጠረ ያለው ልክ ኔ ቪዲዮዎቹ ናቸው። ቪዲዮ ኖርማል የሰራኋቸው ቪዲዮዎቹ በደንብ ይቆጥረዋል እንጂ እሱ ምንም ነገር አይቆጥርም። ሀተ ቢቆጥር እንዳለ ወደ እነሱ ነው ሸርም የሚደረገው። እና በጣም ያስጠላል፣ በጣም ይደብራል። ናችኋለሁኝ እስኪ እንግዲህ ሁላችሁም ዙሮ የኔ ሁኔታ የእኔ ድርጊት አይድረስባችሁ። ሰላም ሰላማችሁ ይብዛ የልፋታችሁን ውጤት አገኙበት እላለሁ እና አበረታቱኝ እንግዲህ ተስፋ እንዳልቆርጥ እንደ አዲስ ሞኔታይዜሽን እንድሰጠኝ ማለት ነው። እና ወዳቸ ወዳችኋለሁ አከብራችኋለሁ። ሰላሙን ሁሉ እመኝላችኋ አለሁ አብሽሯ ይዟችሁ ጠንክሩ ሻላ ከተመቼ ለዒድ በቅላለሁም። በጣም ውድድ አደረጋችኋለሁ። ሰላም ለሀገራችን በሁሉም ነገር ለምትነከሰው በዛም በዚህም የሆነ ቅጥ ያጣ ሁኔታ ላይ ለሀገራችን ሰላሟን ይመልስልን አንድነትን ፍቅርን ያላብሰን ማለት ነው ማለት ፈልግ ያለሁ ሰላማችሁ ይብዛል። ውድድ አደረጋችኋለሁ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ